ይህ መሬት ላይ ያለው የመሰረተ ግንባታው በ2021 መጀመሩን ከዓመት በላይ በልዑሉ መሐመድ ቢን ሰልማን በ2022 ይፋ የተደረገው ፕሮጀክት እንደ ስሙ የመስመር ቅርጽ ያለ ሆኖ ከግራና ከቀኝ በ200 ሜትር ርቀት ላይ የሚገነቡና ወደ ላይ 500 ሜትር ርዝመት ባላቸው እንዲሁም በቀይ ባህር ሰሜን በኩል በሚገኘው በረሃ 170 ኪሎ ሜትር ርዝመት ባላቸው ግንቦች መሃል የሚገነባ ስማርት ከተማ ነው። ይህ በሁለት ግዙፍ ግንቦች መሃል የሚገነባውና ቀጥ ያለ መስመርን ተከትሎ 17 ኪሎ ሜትር የሚዘረጋው የበረሃ ዘንዱ የመሰለ ግንባታ በዓለም ላይ እስካሁን የሚወዳደሩ የሌለና ምናልባትም ከግብፅ ፒራሚዶች እኩል ታሪካዊ እሴት ይኖረዋል ተብሎለታል። ግራና ቀኝ የሚገነቡት ግዙፍና እውነተኛ ሰማይ ጠቀስ ግድግዳዎች በመሰወት ይገነባሉ መባሉ በፕሮጀክቱ የዕድሜ ቆይታ ወይም ዘላቂነት ዙሪያ ጥያቄዎችን ማስነሳቱ አልቀረም። የሆነ ሆኖ ወደ ስማርት ሲቲዋ ነዋሪዎችን መቀበል የሚጀምረው በ2030 ሲሆን ለፕሮጀክቱ የተመደበው ገንዘብ 1 ትሪሊዮን ዶላር ነው። ፕሮጀክቱ ሊያጋጥሙት ይችላሉ ተብለው ከታሰቡና በበረሃ ውስጥ የሚደረጉ ግንባታዎችን የሚገጥሙ ተግዳሮቶች አንፃር ፕሮጀክቱ ከ500 ቢሊዮን እስከ 1 ትሪሊዮን ዶላር እንዲመደብለት አድርጓል።